ሰላም ውድ ቤተሰቦቼ እንዴት ናችሁ? እንኳን አደረሳችሁ። ለማንኛውም ሁላችሁም በያላችሁበት መልካም በዓል እያልኩኝ ዛሬ ቀን እንግዲህ በራያ አላማጣ የበዓሉ ድባብ የትንሣኤ ምን እንደሚመስል ላሳያችሁ መጥቻለሁ። ውድ ቤተሰቦቼ ይህንን ቪዲዮ ስትጀምሩ ላይክ አድርጉ። እንግዲህ እስኪ ተወድታላችሁ ብዬ ተስፋ አደርጋለሁ። በተለይ ደግሞ በውጭ ሀገር የምትኖሩ እህቶቼ፣ ወንድሞቼ ይህንን የበዓል ድባብ የናፈቃችሁ ጀባብ ያለሁ ለማንኛውም እዩት። ውድ ቤተሰቦቼ እንግዲህ ሁሉም ጋር እንዲዳረስ ደግሞ ሼር አድርጉት፣ የናፈቀው ሰው ይኖራል። ምክንያቱም ብዙ ጊዜ ከሀገር ከወጣችሁ ይህንን የገበያ ድባብ በጣም ይናፍቃል እና ሼር አድርጉት፣ ሁሉንም ሰው ጋር እንዲደርስ ውድ ቤተሰቦቼ ለማንኛውም እዚጋ እንደምታዩት እንግዲህ ፍየል ልንገዛ ነው። ግን ፍየሉ ትንሽ ከበድ ይላል። ዶሮ ብትሉ ሁሉም ቦታ ላይ ትንሽ የዛሬ ገበያ ትንሽ ከበድ እንግዲህ፣ እንደምታዩት እንግዲህ እንቁላል፣ ዶሮ፣ ሳሩ፣ ሽንኩርቱ፣ ቲማቲሙ፣ ሁሉም ቦታ ላይ ዞር ዞር ብዬ ያለውን ነገር ላሳያችሁ ወድጃለሁ። ከኔ ጋ አሁን ውድ ቤተሰቦቼ ለማንኛውም እንግዲህ አሁንም በድጋሚ ላይክ አድርጉት። ላይክ ስታደርጉ ለእናንተ የሚቀነስ አንድም ነገር የለም፣ ለእኛ ግን እንደ ሁሌ እንደምነግራችሁ በጣም ትልቅ ጥቅም አለውና አደራ ውድ ቤተሰቦቼ። ላይክ እያደረጋችሁ ቪዲዮ ስታዩ ላይክ አድርጉ። ላይክ ማድረጋችሁን እርግጠኛ ሁኑ። ቤተሰብ ያለሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቼ ሁላችሁም በያላችሁበት መልካም በዓል መልካም በዓል ብያለሁ። ማርያምን ምክንያቱም ሁለት ወር ተጽሞ በቃ አይደል በጣም በጉግት ነው የሚጠበቀው የትንሣኤ በዓል እና በጣም ደስ የሚል በዓል ይሆናል። ይ ተስፋ አደርጋለሁ ውድ ቤተሰቦች

በምን አይደለም አይ አሐቀ ነው ስትስቲ ሁላ ብለን ዛሬ ቀን እኛ ጋር ቅዳሜ ቀን ቅዳሜ ገበያ ነው። በጣም ማለት ውድ ቤተሰቦቼ ሰቦቼ እንግዲህ እንደምታዩት ገበያው ድምቅ ያለ ነው። በጣም ነው ደስ የሚለው እንግዲህ ብር ያለያዘ ሰው ግን አስተናግድ። የዛሬው ቀን ገበያ የሚገርማችሁ ፍየል ማለት ነው፣ ትንሽዬ ፍየል እስከ አምስት ሺህ ከዛ ትልቁ ደግሞ ስንት ይሸጣል መሰላችሁ? እስከ ሀያ ሺህ ድረስ ሲሸጥ ውሏል። ዛሬ ቀን ማለት ነው ሞክት ማለት ነው እስከ ሀያ ሺህ ከዛም በላይ ይኖራል፣ አላቅም ላይ ያየሁትን ነው የምነግራችሁና የተሻለ እንደሚመስለኝ ከሆነ ግን በጎቹ ይሻላል። በግ ትንሽ ቀነስ ያደርጋል የፍየሉ ዋጋ ግን አላቅም። ሁሉም ሰው ነው መሰለኝ ፍየል የሚያርደው። ዛሬ ቀን ትንሽ ከበድ ብሎ ነው የዋለው። ሌላ ሀገር ያለውን ገበያ አላቅም። እኛ ጋር ግን የፍየሉ ገበያ ኦ ማይ ጋድ ትንሽ ከበድ ይላል። በጣም ተወዶ ነበር። እንደው በጎን የሆነ ወሬ ስሰማ ነበርና አረ እኔስ ሙቀት ልጨምርላቸው እንዴ ለእነዚህ በግም ይሸጡት አላንዱ ሰውዬ እኮ ነው ሙቀቱቡም ትንሽ ሰልችቷቸው እንዲሸጧ ለበስማ በጣም ነው ያስቀ። ይሄን ያህል ነበር ጌዥ የመረረውና ብቻ ለበዓል መድረሱ ራሱ ትልቅ ደስ የሚል ነገር ስለሆነ በሰላም መድረሱ ሁሉም ሰው ይገዛል ላይ አቅሙ እንዳቅሙ እንዳቅሙ ይገዛልና በጣም ነው ደስ የሚለው። እና እዚህ ጋር ደግሞ እንደምታዩት እንግዲህ ጀበና ማጨሻ ሳምና ምንድን ነው የሚባለው ጋቻ ነው የምትሉት ብቻ ይሄን ይሄን የሚሸጥበት ቦታ ላይ መጥተናል። እዚህ ጋር ግን እንደምታዩት እናንተን ለማሳየት ነው እንጂ አስቤዛ ያደረገው ሰው ሌላ ነው ቤተሰብ ልጆች ናቸው ያደረጉት። እኔ ግን እንግዲህ ይህንን ድባብ ለእናንተ ለማሳየት ነው ረፈድ ብዬን የመጣሁት። ፀሐያ በጣም ኃይለኛ ናት። ትንሽ በየመሀሉ የእኔ ፊት ላስከፋችላለ ካያቸው ማለት ፀሐያ በጣም ከብዳይ ነበረ። በቃ መቅረጽ ስላለብኝ ብቻ ነው እንጂ ለሌላ ጉዳይ ነበረ ወደ ገበያ ወጥቼ ነበረው እስኪ በእግረ መንገዴም ለቤተሰቦች ይህንን ላሳያቸው ብዬ ነው የወጣሁት እና እና ውድ ቤተሰቦች እዚህ ጋ እንደምታዩት እንግዲህ ወደ እንቁላልና ዶሮ ተራ ይሄድ ነው ካሜራ ግን ወይኔ ሲፈሩ ህዝቡ፣ በስመ ስላሴ ኧረ እኔ እንዳትቀርጽኝ እንደ እንዳታስገባኝ ብቻ አንዳንድ ቦታ ላይ ትንሽ ከበድ ይላል። ያ እንግዲህ እንደያ በሉ እያስተናገድና ከተማ ላይ ስትሆኑ ካሜራ መቅረጽ ኖርማል ነው ይመስለኛል። እኛ ጋር ግን ትንሽ ከበድ ይላል። ብቻ ምንም አይነት እና እንግዲህ እንቁላል ዶሮ ደግሞ ስንት እንደገባ ልነግራችን አሁንም የገበያ ጥናት እያደረኩ ነው፣ መስለ የበዓል የገበያ ጥናት እና ለአንድ እንቁላል 15 ብር ነው። እሺ ወደ ቤተሰቦቼ ነው። አይ የድሮ የአንድ እንቁላል 15 ብር፣ የዶሮ ደግሞ በስመ ስላሴ እንጃ አላቅም፣ ከፍተኛ ሊኖር ይችላል። እኔ የጠየቅኩትን ግን 1100 ለአንድ እያት ያስኳትን ዶሮ 1100 ብር ነው። እንደምታዩት እንግዲህ በስመ አብ ብቻ አሁን ላይ እንደምታዩት ብሩ ብዙ ነው፣ የምትገዙት ዕቃ ግን ትንሽ ነው። አይ በዚሁ አጋጣሚ ግን ደግሞ ኑሮ ተወዷል ምናምን ብላችሁ ጋገጭ እንዳትሉ ኑሮ ሁሌም ውድ ነው፣ አዲስ አይደለም። እየተወደደ እንጂ የሚቀንስ ነገር የለም። እኛ ካልበረታን ትንሽ አናታችን ላይ ሊወጣ ይችላል። በያላችበት ሁላችሁም ቤተሰቦቼ በርቱ፣ ስራ ስሩ በደንብ። የምሬ ነው። አሁን የሚቀልል ሰው መኖር አይችልም፣ የምር ምክንያቱም በዓል ሲመጣ አንዳንድ ነገር ላይ ሰው ጋር ለመገናኘት ሁሉም በታ ላይ ብር ያስፈልጋል። ስለዚህ በርቱ። እዚህ ጋር እንደምታኝ እንግዲህ እንቁላል ጤነኛ ነው አይደለም እያየሆነ አላውቀውም። ለማንኛው አየሁት። መለሽ ያስቀመጥኩት ሙለር ሙድ ሲዝብኝ ነበር፣ አዞረሽዋል ምናምን እያለ ብቻ። ዶሮዎቹ ራሱ ካለቁ ነው መሰለኝ የደረስ ነው። ሰውም ትንሽ ቀነስ አድርጓል። ወደ ዘጠኝ ሰዓት አካባቢ ስለነበር ደናነ ቀዝቀዝ ካለ በኋላ ነው እንጂ ጠዋት ላይ መግቢያ አልነበረም። በስማ ከበድ ያል። በጣም የበዓሉ ድባብ ብቻ ደስ ይላል። ደስ የሚል ድባብ ነው። ማርያምን እኔ ራሱ አለማጣ ገበያ የበዓል ድባብ ካየሁት በጣም ቆዮ ቢያንስ አምስት ስድስት ዓመቴ ይሆነኛልና ዛሬ ቀን የመጣሁት እንግዲህ በጣም ደስ ብሎኛል፣ ውድ ቤተሰቦቼ። ለማንኛውም በዚህ አጋጣሚ ደግሞ የገበያው ስንቀርጽ ቤተሰቦቻችሁ ልታገኙ ትችላላችሁና በደንብ እያያችሁ አጋጣሚ እናት፣ ወንድም፣ እህት፣ አባት ምናምን ልታገኙበት ስለምትችሉ በደንብ እያያችሁ እንግዲህ ውድ ቤተሰቦቼ በተለይ ደግሞ የአላማጣ ልጆች የሆናችሁ ቆቦ ዋጃ ምናምን እዚህ አካባቢ ያላችሁ ቤተሰቦቻችሁ ሊኖር ይችላሉ። እሺ እዩት በደም በዛም ደግሞ ላይክ እያደረጋችሁ አሁንም እንዳትረሱ እንግዲህ። ዶሮዎቹ ሳንገዛ ልንመለስ ነው። በጣም ተወዷል። እንግዲህ ምንም ማድረግ አልችልም። አም ሶሪ። ደስ የሚለው ነገር ግን ማለት ነው ለበዓል ያልሆነ ዶሮ ልክ ለበዓል ያልሆነ ቄም ሲበጣጥስ እንደሚባለው ነገር ነው ይመስላል ፍየሉ ዶሮ በስማ የማይገዛ ሰው የለም፣ ማያንጠለጥል ሰው የለም። ሁሉም ነው የሚገዛ፣ አሁን ላይ ማለት ነው። በቃ ድሃ ይባል ይባል ሁሉም በብዛት አሁን ላይ የሚኖረው ተመሳሳይ አይነት ኖሮ ነው እና በጣም ነው ደስ የሚለው። የፈለገ ቢወደድም ሁሉም ሰው ግን በቃ ሳይገዛ ዛ ሳያደርግ ምናምን የሚቀር ነገር የለም። በቃ ሁሉ ነገር ላይ ሰው አለ። በቃ ደስ ነው የሚለው በእውነት። በጣም ደስ እያለ እንደምንዘረው እዚህ ጋር ደግሞ እንሶስላለ፣ ለበዓል እንሶስላለ እናቶቻችን ይሞቃሉ። በጣም ነው እኮ ደስ የሚለው። እኔ እኛ ተማሪዎችንን እያን እያካበድን ስለማንወድ እንጂ እናቶቻችን ሶስ ለሙቀው ምናምን ስናያቸው በጣም ነው የሚያምሩባቸው። ያለ እሱ ደግሞ አያምሩም በዓል ቀን በተለይ በስማ። እዚህ ጋር እንደምታዩት ደግሞ ዘውይትን ነው እንዳመሌ። ያመሌ እንግዲህ ትንሽ አንድ ሁለት ገዝቼ ልወጣ ነው ምክንያቱም መያዙ ማንጠልጠሉ አልፈለኩትም። ትንሽ ከበድ ብሎኛል። እዚህ ጋር እንደምታዩት ትንሽ ይህን እንቁላል ገዝቻለሁ። የጠየኳቸው ሰዎች ትንሽ እንዳላልፋቸው እየደበረ ነው ምገዛ ያለው። እዚህ ደግሞ እንግዲህ ቁፍቃፍ ነው። እኔ ይሄ ነገር በጣም ነው የምወደው። እናንተ አላውቅም ተወዳላችሁ። ምንደው ይባሉ በእናንተ አካባቢ? በእኛ እንግዲህ ቁፍቃፍ ይባላል። የሆነ ዛፍ ነው። በጣም ሽታው ይጥማል። ከብዙ ነገር ነው የሚቃመመው ምናምን፣ ብዙ ነገር አለው። ይሄ የምታደርግበት ደግሞ ሽታ ነው። ሽታ በጣም ነው የሚጥመው። ለማንኛውም ቁፍቋፍ ማለት ልክ እንደ ወይራ አይነት ነው፣ ወይራ አይደለም ዛፍ ነው። ዛፉ ደግሞ ምን እንደሚባል በእናንተ አላውቅም፣ ብቻ በጣም ደስ የሚለው። ለበዓል ቀን ይሄ ነገር የማይገዛ ሰው የለም። እንግዲህ እዚህ ጋር ደግሞ የምታዩት ፈንድሻ ነው። ለማንኛውም ውድ ቤተሰቦቼ፣ የገበያው ድምፅ እንዳላሰማችሁ ዘፈን አለ፣ ጫጫታው ደግሞ ትንሽ ሲረብሽ ስለነበር ለዛ ነው ብዙም ያላስገባሁት እና በእኔ ድምፅ ልገባበት የቻልኩት ለዛ ነው። እዚጋ እንደምታየት እንግዲ ውይ እስኪ አንድ ነገር ልንገራችሁ። እዚጋ ደግሞ ምን ትዛ ነው የመሰላችሁ ሀብሀብ። በዚህ ሰዓት የተከለ ሰውና የደረሰበት ሰው በጣም ነው የሚያሳዝ ነው። ማርያምን በቃ በተለይ ወንድሞቻችሁ ሀብሀብ ተክሎ ከሆነ እየደወላችሁ ጠይቋቸው፣ አይዟችሁ ብላችሁ አበረታቷቸው። ማርያምን ምን በጣም ነው ተስፋ የሚያስቆርጠው፣ እዚጋ ጥለውት መሄድ በሉት በቃ። አንድ እርሻ በዚህ ሰዓት ላይ አስር ሺህ በቃ ከዛ በታችን እንጂ ከዛ በላይ የሚሸጥ ሰው የለም። በጣም ለሚያሳዝኑት ማርያም ለኪሎ 5 ብር፣ 3 ብር፣ 4 ብር ላይ ደርሷል። እና ገበያዋ በብዛት አላቅ ሀብሀብ ብቻ ነው ያለውእና ሀብሀብ የተከለ ወንድም፣ ቤተሰብ ያላችሁ እየደወላችሁ አይዟችሁ ወንድሞቼ ይሄ ቀን ያልፋል በሏቸው ተስፋ እንዳይቆርጡ። እንደዚህ ደግሞ ተስፋ ሲቆርጡ ወደ ውጭ ሀገር ለመሄድ መሄድ ወይ ባህር ለመሄድ እንግዲህ በባህር ያለውን ድባብ ደግሞ በዚህ ሰዓት ታቁታላችሁ ትንሽ ከበድ የሚል ስለሆነ እየደወላችሁ አይዟችሁ፣ በርቱ፣ ሌላ ነገር እስኪሞክሩ ምናምን እያላችሁ ብታበረታቷቸው ደስ ይለኛል። ማርያምን በዚህ አጋጣሚ እንደውም ይቺ ነገር እንኳንም ገባችልኝ ብዙ ተስፋ የቆረጠ ካጠገቤ ብዙ ሰው ስላለ ነው። እኔ ጋ እንግዲህ አንድ ሶስት ሰው አለኝ፣ የእኔ እህቶች ሁለት አንድ ደግሞ የሙለር ወንድም። ያሳዝናሉ በጣም በእውነት በዚህ ሰዓት ቤንዚን የሚገዛ በጣም ውድ ነው። እንደገና ትራንስፖርቴሽን አለ ሌላ ደግሞ መድኃኒት መግዣ ምናምን ለሀብሀቡ አንድ ነገር ተፈጠረ ሲባል ብዙ ወጪ ነው እና የሚያስወጣቸው እሱ ወጪ እንኳን አይደለም ወጪ ለመሸፈን ብቻ በጣም ነው የሚያሳዝን ድካማቸው ምንም በቃ ሜዳ ላይ የቀረ ያሁነ ሀብሀብ እና እዚህ ጋር እንደምታየት እንግዲህ ውድ ቤተሰቦች ሽንኩርት ነው ሽንኩርትም ያን ያህል አይደለም ብቻ የተሻለ ነው ከሀብሀብ ተብሎ እንጂ በዚህ ሰዓት ላይ አትክልት ለሚተክሉ ወንድሞቻችን ትንሽ ገበያ ወርዶባቸዋል። ለሚገዛ ሰው ደግሞ ጥሩ ነው። ቲማቲም ልክ እንደዛ ቀንሷል። እንግዲህ ምንም ማድረግ አይቻልም፣ በገበያ እንግዲህ ማማረርም አይቻልም። ብቻ ባሉበት ፈጣሪ ያበርታቸው። እውነት የሆነ ነገር ሰርታችሁ ልፋታችሁ መና ሲሆን ትንሽ ከበድ ይላልና፣ እንግዲህ እዚህ ጋ እንደምታይ ደግሞ አትክልት ቦታ ላይ ነው ያለነው። በጣም ያማምር ቆስጣ፣ ሰላጣ የምትወዱ ካላችሁ በብዛት ዛሬ ቀን እንኳን የሚገዛ ሰው የለም። ሁሉም ሰው እንግዲህ ስጋ የሚበላበት ሰዓት ላይ ነው። እዚህ ጋ እንደምታዩት ቆንጆዬ ሴትዮ ቅረጠኝ። ዋክያ ላይ ወይ ደስ ስትል! እውነት በደንብ አላስገባትም እንጂ በጣም ደስ ይለኝ ነበር ብትገባ። ደስ ስትል በአካል በተለይ ብታያት። እነዚህ ጋር ደግሞ ቀጤማ፣ የበዓሉ ወግ እንግዲህ ቀጤማ በዓል ሲሆን የማይገዛ ሰው የለም። እኛ ጋር ደግሞ በሰፊው በሰፊው የሚገዛው የሚሸጠው ቀጤማ ነው። እኛ ቅርብ ነው፣ ለእኛ በተለይ ጥሙጋ ነው እና ያለው ለእኛ ቀረብ ስለሚ በብዛት ነው ያለው። እንደምታዩት እንግዲህ ቀጤማችን ገዛን። በዓሉ እንግዲህ ነገ በጉጉት እየጠበቅና እሑድ እናንተ ጋርስ በዓል እንዴት ነው የምታሳልፉት? እኔ ሳሳልፍ የነበረው እኔ በዓል እንግዲህ ሳውዲ ያለው ሳሳልፍ የነበረው እህቴ ጋ ነው። እንግዲህ ዶሯችን እንገዛና ያ የታረደ ዶሮ ውይ ሲያሳዝን፣ ስናሳዝን የታረደ ዶሮ እናመጣና ግን በአበሻ ነው የምንሰራው፣ በበርበሬ ምናምን እንደዛ አድርገን ነበር የምናሳልፈው። አትክልት ገዛ ስተን ቡና አፍልተን የተወሰነ በቃ ወደ አገር ቤት የሚመስል ነገር እንደዛ አድርገን ነበር ስናሳልፍ የነበረውና እናንተ ስን በምን መልኩ ነው የምታሳልፉት? እስኪ በኮሜንት ስር ንገሩኝ፣ እንደዚህ እንደዚህ መልኩ ነው የምናሳልፈው፣ እጃዛ ላይ ነው ወይም የምታሳልፉት። ሌላ ሀገር ያላችሁስ በምን መልኩ ነው የምታሳልፉት? እስኪ ኮሜንት ላይ አሳውቁኝ። እንደዚህ እንደዚህ አድርገን ልናሳልፍ ነው ብላችሁ ብትነግሩኝ በጣም ደስ ይለኛል። ዛሬ ቀን ደግሞ በብዛት ሰው ጾመኛ ነው። ነገ ሌሊት ዘጠኝ ሰዓት ነው የለው የሚበላው እኔ ግን ጾመኛ አይደለሁም። በሰበብ አስባቡ ልጅ ወልጃለሁ እያጠባሁ ነው ምናምን እያልኩ ያሳዝናል። በጣም ደስማ አልጸምኩም። ለማንኛውም ዛሬ ቀን እና እንግዲህ ውድ ቤተሰቦቻችን ስራችንን እየጨረስን ነው። ፀሐይዋ ግን ትንሽ ከበድ ትላለች። የዛሬ ቀን ፀሐይ ነው። ወጥቼ ስለማላቅ ነው አላቅም። ብቻ ሰው ግን በጣም ጠንካራ ነው ማርያም። በተለይ ደግሞ ጉሊት የሚሸጡት ሴቶች አደነቅኳቸው በጣም። በዛ ላይ ጥላ ይዙም እያያችኋቸው ነው። ጥላ የላቸው ምናምን ግን አላቅም። በስማም ማም ጥንካሬያቸው በጣም ይገርም ነው። የምር ስራ ከተባለ እዚጋ ጋር እንግዲህ እንደምታየት ቄጤማ ይናፍቃችሁ እህቶቼ፣ ወንድሞቼ እንግዲህ ወዳችሁታል ብዬ ተስፋ አደርጋለሁ። ቪዲዮውን ትዝታችሁ እንደቀሰቀሰና ወደኋላ እንደተመለሳችሁ ከዛ ላይ ደግሞ ይሄን ቪዲዮ ስታይ ልክ አገር ቤት ያላችሁ ያህል አይነት ስሜት እንዲሰማችሁ ብዬ ነው እና የቀረጽኩት ውድ ቤተሰቦቼ እንደወደዳችሁት ተስፋ አደርጋለው ግን፣ ቪዲዮውን አሁን አላለቀም። እስከመጨረሻ እስከ መጨረሻ ድረስ እዩት። በጣም ደስ የሚል ነገር አለው። እዚጋ በስተ መጨረሻ እንግዲህ ጨርሰን ወደ ቤታችን እየሄድን ነው። ውድ ቤተሰቦቼ ዛሬ ቀን ትንሽ ባጃጅ መግቢያ መውጫ ጥተው ነበር። በስማም ግን እንጃ አደጋ ባለመፈጠሩም ጥሩ ነገር ነው። እንግዲህ እኔ በነበርኩበት ሰዓት አደጋ የለም ማለት በዓል ቀን በዓል መዳረሻ ሲሆን አደጋዋ ምናምን አንዳንድ ነገር ትንሽ ከበድ ይላል እና ብቻኛ በሰላም ወጥተን በሰላም ተመልሰናል። እግዚአብሔር ይመስገን። ነገ ደግሞ በዓሉ በሰላም ያድርሰን። ትንሣኤ ለሁላችሁን በሰላም ምንድን ነው የሚባለው፣ የሰላም በዓል ያድርግላችሁ። ያላችሁበት ሁሉ መልካም በዓል ብዬ አለው። እንኳን አደረሳችሁ ውድ ቤተሰቦቼ ሁላችሁም የክርስትና እምነት ተከታዮች መልካም በዓል ይሁንላችሁ። ውድ ቤተሰቦቼ ቪዲዮን እስከ መጨረሻ ስላያችሁት በጣም አመሰግናለሁ። ልጆቼን ጥቄ ስለወጣው እንግዲህ ወደ ልጆቼ የተመለስኩ ነው። መልካም በዓል፣ ደህና ሁኑልኝ። ባይ ባይ